ጨረቃዎቹ ዛሬ በቡቡ ቤት በሀብትሽ ቤት ማለት ነው፣ በአዲስ ነገር ይመጣሉ፣ በብሩክ ወንድም ማለት ነው። እና ሰላም ሰላም ውዶቼ እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። የኔ ድምቀቶች የኔ ጨረቃዎች እንደዚህ ተሰብስባችሁ አንድ ላይ ስላየኋቸው በጣም በጣም በጣም በጣም ደስ ብሎኛል ማለት ነው። ፈጽ አይናፋሩ አለ ሀብትሽ አለ የብሩክ ወንድም መከታው መካሪው ደስታውን ሁሉ ጊዜ የሚያበስረው ያው፣ ዛሬ እንደ ምክርም ቢጤ ነው መሰለኝ የተሰበሰቡት። እርግጠኛ ነኝ ያው አንዳንድ ጊዜ ምክር ለሰው ልጅ ያስፈልጋል። የእውነት ሀብትሽ ምከራቸው፣ በጣም እየተጣሉ ነው። ጥልያ ብዙ ነው በፍቅራቸው። እና ለምንድን ነው የምትጣሉት? ምንድን ነው ችግራችሁ? ያለውን ነገር ለምንድነው በግልጽ የማትፈቱት ብለህ ጠይቅልን እስቲ። አንተን የሚሰሙት እኛንማ በኮሜንትም ምንም ምንም ብንለው ብንለው ብንለው ሊሰሙን አልቻሉም። ሊያዳምጡን ስላልቻሉ በቃ መፍትሄ ወደ አንተ ጋ ነው እና በቃ ምከራቸው። ፍጹም ያው ታውቃለህ፣ ማውራትም ምንም ማለት አይቻልም። የሱ ቁጥም ነው ወሬው ማለት ነውና አይን አፋር ነው እና ሀብትሽ እንድትመክራቸው እንፈልጋለን ማለት ነው እና ያው አንዳንድ ጊዜ ታላቅን መስማት ጥሩ ነው እና የምትላቸውን ነገር ደግሞ ይሰማሉ ብዬ አስባለሁ። ብሩክ ደግሞ ባይዘዊ ለፋሚሊ ትልቅ ክብር አለው ሪስፔክት አለው እና ያ ያን ስለሚያዳምቅ ሀብትሽ ብትመክረው ደስ ይለኛል። ቆንጠጥ ማድረግ ነው ለምን እሷም ግለፍተኛ፣ እሱም ግለፍተኛ ባህሪያቸው ከባድ ሆነ። ያህ የሚናየ ብሩክ ማለት ነው እና አንድ አይነት ባህሪ አብሮ አይሄድም እና ቢያንስ አንዱ ከአንዱ መሻል አለበት። እሳትና ውሃ መቼስ እሳትና እሳት አንድ ላይ ሊሆን አይችልም። ግዴታ አንዱ ውሃ መሆን አለበት እና አሁን ትናንት ብሩክን እንደዚህ ሀሚ ስትናገረው ቢናገራ ኖሮ በጣም ነበር የሚጣሉት ማለት ነው። ግን በቃ ብሩክ ሊያረጋጋት ሞከረ ምናምን፣ በቃ ትሪት አደረጋት ነገሮች ሁሉ በረደ ማለት ነው ግን እስከ መቼ በእንደዚህ ሁኔታ፣ በቃ ላለመጣላት ሞክሩ በተቻላችሁ አቅም ለፍቅራችሁ ፀሐይ አታስገቡ በላቸውና ሀብትሽ ምከራቸው። ጨረቋ ደግሞ ዛሬ ቀምር ብሎ ባት ነው የመጣቸው ማለት ነው ና ባይዘዊ ሀሚ ቁጥርጥር ስትሰራ በጣም በጣም ነው የሚያምርባት ማለት ነው። በጣም ነው የሚያምርባት፣ አብሶ በጥቁር ዊክ በጥቁር ዊክ ስትሰራ ፊቷ ሁሉን የሚቀየሩ ሌላ ሰው ነው የምትመስለው ማለት ነው እና ደግሞ የፈረንጅ ከለርን እኒኮነ ዚ እስቲ ማንን እንጠይቅ? ፈረንጅ እኮን የምትመስዩ የፈረንጅ እንትን አለ መሰለኝ ማለት ነው እና እስቲ ማንን እንጠይቅ? ማንን ቼክ እናድርግ? ያው ሀገሪሽ ቡታ ጭራ ነው፣ ግን ሁኔ ፈረንጅ እንትን ፈረንጅ ትመስላለች። አይሚን ማለት ነ አብሶ እንዲ ቁጥርጥር ምናምን ተሰርታ ያን ጥቁሩን ቀሚስ ምናምን አርግታማ ስትመጣ ኦ ማይ ጋድ ኦማይ ጋድ ማይ ጋድ ማለት ና ይህኔ፣ ፍቅር ቡቡ እየጋሄዳ ልጥፍ አለች ማለት ና ስታምሩ ደግሞ ማለት ና ቱቱቱቱ ብለናል ማለት እንደዚህ፣ በአን በዋዜማ ያማረባቸው ማ ለበዓል ደግሞ አስባችሁታል። ድፍ ብትለን ሄድባችሁ ማለት ነው። ያው ደስ ብሎኛል እንደዚህ ተሰባስባችሁ ስላየኋችሁ። ያው ፍጺም አለ ዛሬ ፍጺም ቡታየራ ሄዷል። ኔ ወንድም የብሩክ ጓደኛ አስታራቂ መከተው ሀብትሽም እንደዛው ጥሩ ነው። ከሁላችሁም አንዳንድ ጊዜ መርቆ ነው። እንደዚ አይነት ቤተሰብ ማግኘት የእውነት መታደል ነው። እና አይሚ ዕድለኛ ነሽ፣ ከእንደዚህ አይነት ቤተሰብ መቀላቀልሽ ራሱ ማለት ነው። እና አንዳንድ ጊዜ ተባርኮ ነው እንደዚህ አይነት ሰው የሚሰጣቸው። እና የእውነት በጣም ነው ጥሩ ናቸው፣ ስርዓት ያላቸው ናቸው። እና ያ ደግሞ አስተዳደግ ነው ከሁሉም በላይ ማለት ነው። እና ኤኒዌይስ እኔ በጣም ደስ ብሎኛል። ማታ እስከሚደርስ ድረስ በሀብትሽ ቤት ጓጓለውና ጨረቃወቹ ማታ በአዲስ ነገር ይመጡልናል። ፏ ብልጭ ይላሉ። ይመከራሉ፣ ይዘከራሉ። ያው መቼስ ሊመከሩ ነው። የሀብትሽ መከር መከር ያደርጋችኋል። ያው የመኪናው ደስታም አለ። ኦልሬዲ ሀብትሽ ቪዲዮ ሰርቶላችኋል። ጥሩ ነገር እንደተመኘ ምናምን ግን ከዛ በኋላ ግን ያው አሁን ዛሬ ነው ቡታጅራ ሄዱት፣ ይመከራሉ ብዬ አስባለሁ። እሙሽም ደግሞ ነገ ትመክራችኋለች። ጋሽም አለ በቃ ደና አርግተው ምክር ጠጥተው ይመጣሉ ነው ምላችሁ። ቤተሰብ እና ምክር አንዳንድ ጊዜ ጥሩ ነው መስማት፣ ሰው የሚለን ነገር መስማት ጥሩ ነው። እና ሀይሚም ትንሽ ትረጋጋለች ብዬ አስባለሁ። መለስ ትላለች ቡቡዬ፣ እኔ ቆንጆ የኔ ፍቅር ለነበር እያ ሄሚን ሸበላ ማለት ነው። ና አይሚ እንዳያሰማኝ ፍጼም አለ በቃ እንደዚህ ፋሚሊ ተሰብስበው፣ በጣም በጣም ደስ ይላል። ስላየዋቸው በጣም ደስ ብሎኛል። ያው በዓል ነው። በዓልን እስከሆነ መጠን ደግሞ ተሰባስበው ነው የሚያከብሩት። በቃ ከአንድ ቤት ወደ አንድ ቤት። ወይኔ ሀብትሽ ግን ሚስት ክኔታ አርግ ታሀት ነው እሷ የለችም ዛሬ። ያው የቤቱን ሥራ ጉድ ጉድ እያለች ይሆናል እና እሷ ስላሌለች ትንሽ ደብሮኛል ቤተሰብ